አሁን ላይ እንግዲህ በሀይሚዬ ጉዳይ በቡራ ጉዳይ በጣም ብዙ ሰው እየተጨነቀ ነው። ከበፊቱ ይልቅ ደግሞ ትናንትና ዳኒ ለሀይሚ ባደረገላት ስጦታን በለው እንግዲህ ብዙዎቹ እየተቃወሙ ነው፣ እኔም ተቃዋሚ ነኝ። ከዛ መሀል አንዳንዶቹ ደግሞ ስጦታ ኩን የሰጣት ምን ችግር አለ የምትሉም ልጆች አላችሁ። ስጦታ መሰጠትም ሆነ መቀበል በጣም ደስ ይላል። ከዚህ ጀርባ ግን ምንድን ነው ያለው ብላችሁ ማሰብ ትችላላችሁ። እሱ ሁሌም እንዳደነቀ ነው። በነገራችን ላይ ሀይሚዬ ጀግና ነሽ ጎበዝ ነሽ፣ ላንቺ የተለየ ስሜት አለኝ፣ በጣም ነው የምወደሽ ምናምን። በቃ ሁኔታው ጥሩ ስላልሆነ ነው እንዴት ትቀበለዋለች ያል ነው እንጂ እኛ መጥፎ ነገር ለሀይሚዬ አስበን አይደለም። በነገራችን ላይ እና ይህንን ነገር መረዳት አለባችሁ። አንዳንድ አንዳንድ ልጆች ማለት ነው እና ቲክታክ ላይም ትናንት አድናቂዎቻቸው እንግዲህ በጣም እየተጨናነቁ ነው። የሚያለቅሱም አሉ። አንዳንዱም ደግሞ ገብቶት ስራ ነው፣ ምንም ነገር አይፈጠርም፣ ሀይምዬና ቡራዬ አይለያዩም፣ ለያዩም፣ ትንሽ ጠብቁ፣ ተረጋጉ የሚሉም ልጆች አሉና እኔ የምላችሁ እንደዛ ነው። ተረጋጉ ነው የምላችሁ እህቶቼ። እኛ በጣም ብዙ ነገር የሚያስጨንቀን የሚያሳስበን ጉዳይ አለ። በሱ ሀገር ላይ ሆናችሁ ደግሞ እንደዚህ መሆን የለባችሁም እናንተ ብትታመሙ የሆነ ነገር ብትሆኑ ማንም ይደርስላችሁ እስኪ ንገሩኝ ግን ሀይሚዬ ቡራዬ የሆነ ነገር ቢሆኑ ቤተሰብ አለ ከጎናቸው ጓደኛ አላቸው እኛ ግን ስደት ላይ ያለን ሰዎች ማንም የለንም እና እህቶቼ የራሳችሁን ጠብቁ ነው የምላችሁ እነሱ ከቤተሰቦቻቸው ጋር ናቸው ሀገራቸው ላይ ነው ያሉት ምንም ነገር አይደርስባቸውም እውነት እና ማለት ነው በጣም በከፋ ሁኔታ መጨነቅ የለባችሁም እናንተ። አዎ ትወዷታላችሁ፣ ታደንቋታላችሁ፣ የሆነ ነገር ሲደርስባት ይከፋችኋል ማለት ነው። ነገር ግን በዚህ ልክ በማልቀስ እንቅልፍ እየተነሳችሁ ራሳችሁን እየጣላችሁ መሆን የለበትም መሆን የለበትም። ሀይሚ እኮ ምንም አትሆንም። ምንም አትሆንም። ምንም የሚደርስባት ነገር የለም። እኔ የምለው ምንድን ነው ሁሌም ቢሆን ለምንድን ነው የማትርቆት ከእነዚህ ልጆች ነው የምለው፣ በቃ ብሩኬም ሀይሚም እየተጎተቱ እነሱ ጋር ነው የሚሄዱት እና ትናንት እንደውም ባደረገላት የአንገት ሀብል ምንድን ነው መስተፋቅር አስደርጎ መስተፋቅር አስደርጎበት ይሆናል እየተባለ ነው፣ አይታወቅም። በአሁን ሰዓት ሰው በጣም ክፉ ነው። ቤተሰብ እነዚህ ልጆች በሰላም ነው እንደ እየተጎተቱ እሱ ጋር የሚሄዱት እያዋረዳቸው ክብራቸውን ዝቅ እያደረገ ስለ እነሱ መጥፎ ነገር እየተና፣ በእርግጥ ስለ ሀይሚ መጥፎ ነገር አልተናገረም እስካሁን፣ ግን ስለ ብሩኬ መጥፎ ነገር እየተናገረ ሰው እንዲጠላው እያደረገ፣ ሀይሚም ብሩኬም እየተጎተቱ እነሱ ጋር ነው የሚሄዱት። ያጠራጥራል እኮ ያለው ነገር ያጠራጥራል። ቤተሰብ ምን አድርጎባቸው ነው ነው የምትሉት እኔ እንደውም በቃ ለምንድን ነው የሚሄዱት? እናንተ እኮ መቅረብ ያለባችሁ መገናኘት ያለባችሁ መወያየት ያለባችሁ ጥሩ አመለካከት ካለው ሰው ጋር ነው። ሁሌም ለእናንተ መጥፎ ነገር ከሚመኝላችሁ ሰው ጋር ብላችሁት ብላችሁት ከማይለወጥ ሰው ጋር ለደቂቃ መቆየት የለባችሁም እና እኔ ሀይሚን ብሩኪም ወደው አይመስለኝም እነሱ ጋር ሁሌ እየተከተሉ የሚሄዱት። ይሄ ነገር ከተጀመረ ስንት ጊዜው ነው? ሄደው በጣም ሄዷል እኮ ቀኑ ነው። እና እኔ ግራ እየገባኝ ነው አሁን ላይ ማለት ነው በዛ ላይ ደግሞ ለምንድን ነው ተመልካች እንደዚህ እየተጨነቀ እያሰበ ይሄ ነገር ከካሜራ ጀርባ የማይጠናቀቀው ምንድን ነው ተመልካች ለእነሱ የሚጨነቅላቸውን ያክል እነሱ ለምንድን ነው ለተመልካች የማይጨነቁት ብሩኬ ሁለት ቀን ነው አልመጣም አላየ ነውም ሀይሚ በተከታታይ ከእሱ ጋር ነው የተገኘችው ከዳኒ ጋር ዛሬ ምን እንደሚፈጠር ደግሞ አናውቅም። ሶሲም እንዴት ብላ ዘረፍ ብላ ልትመጣ ትችላለች። ብሩኬም ደግሞ ሌላ ነገር ሊፈጥር ይችላል። ነገሩ እየተቀጣጠለ እየተቀጣጠለ እየተባባሰ ይሄዳል ማለት ነው። ቢያንስ አንዱ ከዚህ ነገር መውጣት አለበት። እኔ አሁን ችግር አለ የምለው እኮ ሀይሚጋ ና ብሩክ ጋ ነው ምክንያቱም በ ይሄ ልጅ አለማግኘት አለማግኘት ከዛ በኋላ አርፎ ይቀመጣል። እሱ መቼም ቤታቸው አንኳክቶ አይመጣም። ግን የሆነ በቃ አላቅ ምን ኃጢአት እንዳታስገቡኝ። የእውነት እኔ ኃጢአት ነው የምገባው አሁን። ሌላ ነገር እየተባባለ ኃጢአት ውስጥ መግባት ነው እሱ። በሰራው ወንጀል እኛ የእሱን ወንጀል ተሸካሚ መሆን የለብንም። ብዙ ነገር እንድጠረጥሩ፣ ብዙ ነገር እንድትናገሩ ያደርጋችኋል በጣም ማለት ነው እና ውዶች የኔ ትናንት ሀይሚ እንደዛ ሲያደርግላት ዝም በማለቷም እኔ ተናድጃለሁ ምክንያቱም ቡራ ምንድን ነው የሚሰማው እሱ አድንቋት ነው ምናምን ትላላችሁ ግን የነበረውን ነገር ማሰብ አለባችሁ እሱ እኮ መበቀል ነው የሚፈልገው ማንን ብሩኬን መበቀል ነው የሚፈልገው በሀይሚ እያሳበበ ሀይሚ ለብሩኬ ደካማ ጎኑ ናት። ብሩኬ በሀይሚ የመጣበትን ነገር አይደራደርም። ለምንድነው? ይሄንንማ አትገነዘቡት። የእውነት ነው የሚላችሁ፣ ተገንዘቡ። እሱ እሱን የሚያናደድበት ነገር ነው የሚፈልገው፣ እሱን የሚያበሳጭበት ነገር ነው የሚፈልገው። ቢያንስ በዛ ሰዓት ማለት ነው ሀይሚ እየጥላለት ብትሄድ ራሱ እንዴት ደስ ሲል ነበረ። ምክንያቱም ክብር ለሚገባው ሰው ነው ክብር ሰታችሁ፣ ስጦታውንም የምትቀበሉት የምታመሰግኑት ለእናንተ ጥሩ ነገር ለሚመኝላችሁ ሰው ነው። እሱ ግን ሴራ እያሴረ እኮ ነው። ይሄ የአንድ ሺ አንድ ሺ አምስት መቶ ብር ሀብል ማድረጉ አይደለም ከዚህ በላይ ሀይሚኮ ይደረግላታል ከዚህ በላይ ይደረግላታል ግን ምንድን ነው ይዞ የሚመጣው ምን እያደረገ ነው ዳኔ እኔ በትናንትናው ነው ተናድጃለሁ በጣም የተናደርኩት ደግሞ በሀይሚዬ በእሱ ባደረገላት ነገር በመቀበሏ ሁለተኛ ደግሞ ማለት ነው ኮሜንት አይቼ ራሱ ሀይሚ ትገደል የሚል ኮሜንት አይቻለሁ። እና እንዴ ይቺ ልጅ ምንድነው? ይሄን ያክል ወንጀል አልሰራች፣ ምን አድርጋ ነው? በእርግጥ ልጅቷ በየቦታው እየዞረች ነው አሉ፣ እንደዛ ምታደርግ፣ በየቦታው እየዞረች ኮሜንቷ ሁሉ ይሄ ነው አሉ። እና እኔ ለዚች ቦታ መስጠት አያስፈልግም። ይቺ የሁለቱም ጥላት ናት፤ የብሩኬም ጥላት፣ የሀይሚም ጥላት። ለማንም የምትሆን አይደለችም ይቺ የሰይጣን አስተሳሰብ ነው የምታስበው። በምን አድርጋ ነው ይህን ያክል ለሰው ልጅ መጥፎ ነገር መመኘት ራሱ የለብንም። ሐይሚ ብታጠፋም ብትሳሳትም እንመክራታለን ትመለሳለች በብዙ ነገር ማለት ነው እና አላቅም እኔ ከባድ ነው ብቻ አንዳንድ ሰው ምን አይነት አእምሮ እንዳለው ራሱ እኔ በጣም ይገርመኛል ማለት ነው እና ውዶችጌ እንግዲህ እስኪ ትንሽ ጠብቁ እያሉ ነበር። ቲክታክ ላይም አንድ ትልቅ ሴትዮ ናት ስትናገር እንደሰማኋት፣ ምንም ችግር አይፈጠርም እስከ ማክሰኙ ጠብቁኝ፣ ልጆቼ፣ ተረጋጉ፣ ምንም አይሆኑም እያለች ነበረ ማለት ነው እና መረጋጋት ጥሩ ነው ብዬ አስባለሁ። ምንም ነገር አትጨነቁ፣ አታስቡ፣ ነገሩ ይፈታል። ጋሽዬ ወይ ሊገባበት ይችላል። ይሄን ጉዳይ አሁን እና አብርሽ ጋ ነው ጋሽዬ እና አብርሽ ጋ ነው። አብርሽ እና ሩት ምሳ ተበጥብጠዋል እኮ በየ ቦታው ብጥብጥ ነው ቤተሰብ እኔ እኮ ገርሞኛል። ምንድን ነው ነገሩ? በየቦታው ቦታው ብጥብጥ እና ይሄን እያያችሁ ደግሞ እናንተ ተረጋጉ ተረጋጉ፣ ምንም ነገር አይፈጠርም። ያበቃል፣ ይሄ ነገር ያበቃል። በእርግጥ ድራማ ነው ተከታታይ ድራማ ነው ሲባል ለምንድነው ድራማ ነው የምትሉት? እንደዚህ እየሆኑ እንደዚህ እየሆኑ የሚባል ነገር አለ። ብዙ ነገር አለ። በነገራችን ላይ የማታውቁት በጣም ብዙ ነገር አለ። ቤተሰብ ግን እናንተ ምንም ነገር አትጨነቁ። እህቶቼ፣ በእግዚአብሔር ይሁንባችሁ የሆነ አትጨነቁ። ከራስ በላይ ንፋስ። ራሳችሁ ደህና ስትሆኑ ነው እነሱን የምትከታተሉት እነሱን የምትወዱት። መጀመሪያ ራሳችሁን ሆኑ። እውነት እና ለማንኛውም እንግዲህ የሀይሚ ደግሞ ልደት እየደረሰ ነው ታውቃላችሁ አይደለ? ይህ የልደቱ ቀን ምን እንደሚፈጠር እርቅ ይኖራል ምናምን ወዘተ ብቻ የሆነ ነገር አለ። ቡራና ሀይሚዬ ጋ የሆነ ነገር ይፈጠራል ምናምን መጥፎ ነገር ምናምን ብላችሁ አታስቡ። ግን እነሱ ጋር ይሄ ልጅ ብቻ ያርቁት ያስወጡት፣ በቃ እና ለማንኛውም ውዶች ይ። ማሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆኑላችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር አንድነቱን ይስጠን ፈጣሪ። ባይ ልጅ